ሁሉ የጠሩ ግድግዳ ፈረሰ ሲል ክርስቶስ በተዋረደችው የሀያ ገልገን ላይ ተጭኖ እኛን ለመፈለግ ወደ ቤተ መቅደስ ሄደ። ንጉስሽ የሰማይና ና የምድር ንጉስ፣ ሰማያዊ ዙፋኑ ምድሩምን የእግሩ መረገጫ ዱካ የሆነችለት አምላክ ያስቡት። ሰማይ የርሱ ነው። ከሰማይ በላይ ያለ ሰማይ የርሱ ነው። ምድር የርሱ ነው። ከምድር በታች ያለ ጠልቁ የእርሱ ነው። ሁሉ የእርሱ ሆኖ ፍቃድ እንኮኛን ፈለጋ ሲመጣ አይደለም፣ መሰባሰብ ቀርቶ ሌላስ ምናደርግበት ያስደንቃል። አይደለም ለዛሬ ለአመት ለዚ አምረን ሰውበን መታየት ቀርቶ ሌላ አሳድርጉ ቢለን ወደ ኋላ እንመለሳለን። እ እርሱ እኮ ነው አንገቱን ደፍኖ ቀና ያደረገን። እርሱ እኮ ነው ተዋርዶ ያከበረን። እርሱ እኮ ነው ዝቅ ብሎ ከፍ ያደረገን። እናንተ ሌላ እኳ አላደረገልንም። ስለዚህ ሁሉ የእርሱ ሁኖ ሳለ ጻድቅ ኃጢአት፣ የሌለበት ኃጢአትን ይቅር የሚል በደለ የለበት ንጹ በደለኛን ከበደሉ ንጹ የሚያደርግ ባለስልጣን ሁኖ ሳለ ራሱን ዝቅ አድርጎ በአያዙ ርንጫ ላይ ተችኖ ጨርቅ እየተጎዘጎዘለት የዘንባላ ዝንጣፊ ይዘው ኢየሱስ ክርስቶስን ሆሳይና በአርያም እያሉ ተቀበሉት። ይችላል ህፃናቱ ሳይቀር አያቸኋቸው። ሰነ ትምህርት ቤት ህፃናት ከዛ የተነሱ ናቸው። እንደነዘ ጠላት የለም። ህፃናቱ ሁሉ ነው። ዝም ይበሉ በላቸው። አይ ህፃናቱ ዝም ይሉ እነሱም ዝም ይሉ ድንጋዮች ሳይቀሩ ያመሰግኑኛ። እኛ ይቻላል እሱ እውነት ለመናገር ድንጋይ አፌል ነው ማለ አፌል ነው ማለ አይናገርም ማለ ግን፣ በእግዚአብሔር እጅ እስከተሰራ ድረስ እግዚአብሔርን ለማመስገን አፍ ያወጣል። ምንም ጥያቄ የለውም። ምናልባት ድንጋይ ያመሰገነ ተብሎ ታመረ ማርያም ላይ ቢጻፍ አደለ ጉድ ይባል ነበር። ግን መጽሐፍ ቅዱስ ነው ምን እናደርገው። ድንጋይ ያባውቶ ለእግዚአብሔር ምስጋና ያቀርባል ድንጋይ አፋውቶ ለፈጠረው እየጣ ምስጋና ያወርዳል። አያችሁ፣ ህፃናት እንኳ ዝም ቢሉ፣ ጸሐፍት ፈሪሳውያን እንዳይመሰገን ቢከለከሉ፣ ህፃናቱ ሳይቀን ሆሳዕና በአርያም ለዳዊት ልጅ መድኃኒት መባል ይገባዋል። ከሰማይ የወረደ መድኃኒት፣ ከሰማይ ወደ ምድር የመጣ መድኃኒት፣ ከሰማይ ወደ ምድር መጥቶ የሰውን ስጋ ለብሶ የተገለቀ መድኃኒት ለአምስት ሺህ አምስት መቶ ዘመን ህመምተኛ የነበረውን አዳምን የፈወሰ መድኃኒት ለአምስት ሺ አምስት መቶ ዘመን በሞት ጥላ ውስጥ ይመላለስ የነበረውን አዳምን ከሞት ወደ ህይወት ያሸጋገረ መድኃኒት ያንሰዋል። ሆሳዕና ማለት መድኃኒት ማለት፣ መድኃኒት አሁን አድን አሁን አቅና መድኃኒትነትን አደረገ መድኃኒትነት እያለ መጽሐፍ ይተነትነዋል ማለት ነው። ስለዚህ ሆሳዕና ማለት መድኃኒት ማለት ነው። እንዲህ እያሉ የዘንባባ ዝንጣቢ ይዘው ኢየሱስ ክርስቶስን አመሰገኑት። ዘንባባ በብሉይ ኪዳን በአጭር ቃል ሰዓት ስለሌለ አብርሃም ይስሐቅ ሲወለድለት ይዞ ያመሰገነበት የሰላም ምልክት ነው። የከፍታ ምልክት ነው። እስራኤላውያን ከባርነት ወደ ነፃነት ሲሸጋገሩ ወደ ምድረ ርስ አስራ ሶስት ላይ አስራ አራት ጀምረን ስናነብ በዓላቸውን በሚያደርጉበት ሰዓት የለመለመውን ቅጠል የዘንባባ ዝንጣፊ እየቆረጡ በዓላቸውን ያከብሩና ለእግዚአብሔር ይገዙ ነበር። ስለዚህ እስራኤላውያን ትልቁ በዓላቸውን ሲያከብሩ የዘንባባ ዝንጣፊ ይዘው ነው የሚያከብሩት። ለዛ ነው ትልቅ በዓል ስለሆነ የዘንባባ ዝንጣፊ ይዘው ኢየሱስ ክርስቶስን በአህያይቱ ላይ ተጭኖ ንጉሱ ቅዱሳን መላእክት ራሳቸውን ዝቅ አድርገው በክርታቸው እግራቸውን ፊታቸውን ሸፍነው የሚያመሰግኑት አምላክ ራሱን ዝቅ አድርጎ በትህትና ወደ ቤተ መቅደስ ሲገባ የዘንባባ ዝንጣፊ ይዘው አመሰገኑ። ዘንባባ የሰላም ምልክት ነው። የአምስት ሺህ አምስት መቶ ዘመን የጥር ግድግዳ ፈርሶ ሰላም ይሰበክልን ስለሆነ ያንን የዘንባባ ምልክት ይዘው አመስግነውታል። ዘንባባ የከፍታ ምልክት ነው። የአምስት ሺህ አምስት መቶ ዘመን የውርደት ጊዜ አብቅቶ የከፍታ ዘመን በእርሱ ሊደረግልን ስለሆነ ያንን ይዘው አመስግነውታል። ስለዚህ አምላክ ሁኖ ሳለ ንጉሥ ሁኖ ሳለ የዘላለም ገዢ ሁኖ ሳለ በተዋረደችው የአህያ አገልገል ላይ ተችሎ ወደ ኢየሩሳሌም ገባ። ስለ አያይቱ መፈታት የምናስብ ከሆነ ከባድ ነው የሚሆነው። በአያይቱ ምክንያት እኛ ልናስብ እንችላለን። ልባችን በኃጢአት ቆስሏል። ውስጣችን በኃጢአት ደምቷል። ማንነታችን በኃጢአት ቆሽሿል። በኃጢአት ታስረናል። ከተሰራ ከታሰርንበት እስራት ልንፈታ ከወደቅንበት የኃጢአት መንገድ እንመለስ መለስ ያስፈልገናል። ፈታችሁ አምጡልኝ ይላል። ፈቺዎቹ ካህናት ናቸው፣ ቅዱሳን ሐዋርያት ናቸው። በክርስቶስ ትእዛዝ ፈትተው ያመጡት ዛሬም የኃጢአት ስርየት ይደረጋል በእግዚአብሔር ስም። ዛሬም ካህናት ይፈታሉ። ከታሰርንበት የኃጢአት እስራት እንፈታ፣ ከወደቅንበት የመሰናክል መንገድ ተነስተን ሰው ሁነን እንመላለስ። እሱ ጻድቅ አምላክ ሆኖ ሳለ በአያኙ ግልገል ላይ ተጭኖ ትሕትናውን አሳይቶናል። በትሕትና እንመላለስ ይበላልን። በትሕትና እንድኑር። ተአምራት አድርጎ ሕይወታችንን በክብር ያቆመልንን አምላካችን እግዚአብሔር በክብር እሱን እናመስግን። ስለዚህ ከትናንት ጀምሮ ምስጋና ሌሊት በዚህም በላይኛውም እንደሰማችሁ የቅዳሴው አገልግሎትም እንዲህ ሲከናወን እንደነበረ፣ ያልተደረገውን ከዚህ በፊት ያልተደረገ ከሱም በኋላ የማይደረግ ድኅነትን አድርጎ በክብር አቁሞናል። ጻድቅ የሆነው የዋህ የሆነው አምላካችን ኢየሱስ ክርስቶስ የሀገራችን የኢትዮጵያን ሰላም ይመልስልን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ካሁን በኋላ ጸሎተ ፍታት ነው የሚኖረው። አጠር አጠር ለመለስ ነው ስልበት ትምህርት ቤቶችን የምንገሽበው ሊቃውንቱም አጠር አድርገው እየሰጡን ጊዜያችሁን እንዳንሻማ ይህን ያክል በጥቂቱ ካል እንግዲህ በዚህም በላይኛው ማታ ያው መዝሙር ይከፈታል። መታችሁ በስፋት መስማት መማር ትችላላችሁ፣ እንችላለን ሁላችንም ማለት ነው። ካሁን በኋላ ጸሎተ ፍትሐት ነው የሚደረገው። ይህ ሳምንት የአምስት ሺ አምስት መቶ ዘመን የመከራ ሳምንት መሆኑን ለማሰብ ህማማት ተብሎ ከቅዳሴው ከመስቀሉ ተለይተን በስግደት በንባብ በዜማ የእግዚአብሔር ቃል እየሰማን የምንሰነብትበት ስለሆነ እንግዲህ ሁላችሁም ይህን እንድታደርጉ ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ቸርነቱ አይለን የእናቷ አማላጅነት ከሁላችን ጋር

ስለ መዳንታችን ኢየሱስ ክርስቶስ አባት እግዚአብሔር እንዳግመኛን ማልደዋለን። ወያን ጌታ የሙታን ህይወት ተስፋ ለቆረጡት ታለታ ለተቸገሩት የምትረዳ ኃጥአንን የምታነጣ ሞትን ያጠፋ የሰይጣንን ወጥመድ ቆርጠ ለሰው ትውልድ ህይወትን እየሰጠ የህይወት መዝገብ ባንተ ያለ ለዘላለም የማይሞት አቤቱ ወደ አንተ ምናለን ባልዳለን የህይወት መዝገብ ባንተ ዘንድ ነው። በሃይማኖት ጸንተው ስለሞቱ ስለቀደሙ አባቶች ስለዚህ ሊቀ ጳጳሳት ጳጳሳት እና ስለ ኤጲስ ቆጶሳት ስለ ቀሳውስት እና ስለ ዲያቆናት፣ ስለ አንባቢዎች እና ስለ መዘምራን፣ ስለ ድራጅ እና ስለ መነኮሳት፣ ስለ ሕፃናት እና ስለ ባልቴቶች አባት የሌላቸው እና ስለ ምእመናን ነፍሳት በወገኖች ለይተ በእውነት በሚገባ ስለ ጠራቸው በዚህ ቦታ ስላሉ ሰዎች ሁሉ በለመለመ ቦታ በረብቱ ዋክን በአብርሃምና በይስሐቅ በያዕቆብ አጠገብ ነፍሳቸውን አሳረ